የኦሮሚያ ክልል የፖለቲካ አመራሮች ወታደራዊ ስልጠና ሊወስዱ ነው። አመራሮቹ በአዋሽ ወታደራዊ ማሰልጠኛ ስልጠና እንደሚወስዱ መሰማቱ እያነጋገረ ነው። በሌላ በኩል በክልሉ በትናንትናው እለት 50 ሰዎች ታግተዋል። በጉዳዩ ላይ ዝርዝር መረጃ አለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፋኖን ለመታገል የድጋፍ ጥሪ ያቀረቡም የቀድሞው የአማራ ክልል ፕሬዚዳንት የአሁኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፋኖን ለመታገል የተለያዩ አካላት ለመንግስት ድጋፍ እንዲያቀርቡ ጠይቀዋል። ተመስገን ፋኖን ለመታገል ከምሁራን እስከ ወጣቶች፣ ከባለ ሀብቶች እስከ ታዋቂ ግለሰቦች፣ ከሃይማኖት አባቶች እስከ ሀገር ሽማግሌዎች ድጋፍ መጠየቃቸው ግርታ ፈጥሯል። እንመለስበታለን። በጅ ጅቡቲ በርካታ ኢትዮጵያውያን ላይ ዝርፊያ እየተፈጸመ ነው። ጅቡቲ ከግብፅ ጋር ከተፈራረመች በኋላ ኢትዮጵያውያን ከሀገሯ ለቀው እንዲወጡ ማዘዟ ይታወቃል። ይህን ተከትሎ በርካታ ኢትዮጵያውያን ዝርፊያና ጥቃት እየተፈጸመባቸው ነው ተብሏል። እንመለስበታለን። ትራምፕ መቶኛ የስልጣን ቀናቸውን ራሳቸውን በማወደስና ተቀናቃኞቻቸውን በመወረፍ እያከበሩ ነው። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይርሳችሁ። ከአንድ አፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ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 እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅን መክፈያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪ አማራጭ ማግኘት ይችላሉ። እንዲሁም የንግድ ሱቆችንም እየሸጥ እንገኛለን። ይፍጠኑ፣ ይደውሉ፣ የድሉ ተጠቃሚ ይሁኑ። የኦሮሚያ ክልል የፖለቲካ አመራሮች ወታደራዊ ስልጠና ሊወስዱ ነው። አመራሮቹ በአዋሽ ወታደራዊ ማሰልጠኛ ስልጠና እንደሚወስዱ መስማቱ እያነጋገረ ነው። በሌላ በኩል በክልሉ በትናንትናው እለት 50 ሰዎች ታግተዋል። የክልሉ የወረዳና የቀብሌ አመራሮች ከነገ ጀምሮ ለወታደራዊ ስልጠና ወደ ካምፕ ይገባሉ ተብሏል። አመራሮቹ በካምፕ ቆይታቸው አንድ ወር ከአስር ቀናት የመሠረታዊ ውትድርናና የፖለቲካ ስልጠና ወስደው እንደሚመለሱ የዋዜማ ያመላክታል ወታደራዊ ሥልጠናውን የሚወስዱ አመራሮች የወረዳና ቀበሌ ዋና አስተዳዳሪዎችና እና የሰላምና ጸጥታ ዘርፍ ኃላፊዎች መሆናቸውን ዘገባው አመላክተዋል። የፖለቲካና የጸጥታ ዘርፍ አመራሮቹ የሚወስዱት ወታደራዊ ሥልጠናም የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑ ታውቋል። የስልጠናው ዓላማ የፖለቲካና የጸጥታ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሠረታዊ ውትድርና ክህሎትና ፖለቲካዊ አቅምን ማሳደግ ነው ተብሏል የሽመልስ አብዲስ አስተዳደር አመራሮችን ወታደራዊ ስልጠና እንዲወስዱ ወደ ካምፕ እያስገባ በ የሚገኘው ክልሉ በሰላማዊ ሰዎች ግድያና እገታ ፋታ ባጣበት አጋጣሚ ነው። እንዲህ አይነት የአመራሮችና የካድሬዎች ወታደራዊ ስልጠና በአመዛኛው የሚሰጠው ለግዳጅ የሚጋብዝ ጦርነት ሲያጋጥም ወይም ስጋት ሲኖር ነው። የአሁኑ የነሽ መልስ አብዲሳ የአመራሮች ወታደራዊ ስልጠና አሁን በክልሉ ለቀጠለው የኦነግ ሸኔ እንቅስቃሴ ይሁን ለሌላ ተልኮ ቀድሞ መዘጋጀት በውሉ የታወቀ ነገር የለም። ኦሮሚያ ክልል ጋቸና ሲረና በሚል አደረጃጀት በሁሉም አካባቢዎች በሺዎች የሚቆጠር ሚሊሻ ማሰልጠኑ ይታወሳል። በተለይም በአዲስ አበባ ዙሪያ በሽገር ከተማ አስተዳደር በርካታ የጋቸና ሲሬና አባላት ሰልጥነው መመረቃቸው ይታወሳል። በሌላ በኩል ከሚሊሻ አመራር ወታደራዊ ስልጠና በተስፋፋበት በዚህ ክልል የሰላማዊ ዜጎች ጅምላ እገታ እንደቀጠለ ነው። ከአንድ ወር ገደማ በፊት የታገቱ ከመቶ በላይ ሰላማዊ ሰዎች የገቡበት ሳይታወቅ አዲስ እገታ ተፈጽሟል። አዲሱ እገታ የተፈጸመው በኦሮሚያ ክልል ባርሲ ዞን ባርሲ ስሬ ወረዳ ሆኑን የዋዚ ማዘገባ ያመላክታል። ትናንት ማክሰኞ ረፋድ ላይ ታጣቂዎች አንድ ቅጥቅጥ አይሱዙ የህዝብ ማመላለሻ ተሽከርካሪ አስቁመው ከ0 በላይ ተሳፋሪዎችን አግተው መውሰዳቸው ታውቋል። ታጣቂዎቹ ግታውን የፈጸሙት ተሽከርካሪው ካርሲ ስሬ ወረዳ ወደ አዳማ ከተማ በመጓዝ ላይ ሳለ እንደሆነ የአካባቢው የዓይን ማኞች ተናግረዋል። የተፈጸመበት ስፍራ ከዚህ ቀደም በጸጥታ ኃይሎች ጥበቃ ይደረግለት እንደነበር የገለጹት ምንጮች በትናንትና ሁለት ግን የጸጥታ ኃይሎች ከአካባቢው ተነስተው እንደነበር ገልጸዋል። ታጣቂዎቹ በዞኑ ባምቦምሳ ወረዳም ልዩ ስሙ ከሬቸር በተባለ ስፍራ ባለፈው እሁድ በተመሳሳይ ወደ አዳማ ከተማ ሲጓዝ ከነበረ ተሽከርካሪ ላይ በርካታ ተሳፋሪዎችን እንዳገቱ ምንጮች አስረድተዋል። ታጋቾቹ አሁን ላይ ስላሉበት ሁኔታ ይሁን ለማስለቀቅ ጥረት እየተደረገ ስለመሆኑ እየተባለ ነገር የለም። በክልሉ በየሳምንቱ ዜጎች በሰላም ወጦ መግባት ተስኗቸው በወጡበት ሲቀሩ በመንግስት በኩል ስለ ተደጋጋሚ እገታው ምንም አለመባሉ ግርታ ፈጥሯል። መንግስት የዜጎችን ደህንነት የማስጠበቅ ኃላፊነት እያለበት እገታዎች ከተፈጸሙ በኋላ እንኳን ለማስለቀቅ ጥረት አለማድረጉንና ለጉዳዩ ትኩረት አለመስጠቱ የታጋጅ ቤተሰቦች ላይ ቅሬታ ፈጥሯል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፋኖን ለመታገል የድጋፍ ጥያቄ ያቀረቡም የቀድሞው የአማራ ክልል ፕሬዚዳንት የአሁኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፋኖን ለመታገል የተለያዩ አካላት ለመንግስት ድጋፍ እንዲያደርጉ ጠይቀዋል። ተመስገን ፋኖን ለመታገል ከምሁራን እስከ ወጣቶች፣ ከባህል ሀብቶች እስከ ታዋቂ ግለሰቦች፣ ከሃይማኖት አባቶች እስከ ሀገር ሽማግሌዎች ድጋፍ መጠይቃቸው ግርታ ፈጥሯል። ተመስገን ፋኖን ለመታገል የሁሉንም የማህበረሰብ ክፍል ድጋፍ በአደባባይ የጠየቁት ክልሉን የሚመሩት አረጋ ከበደ ታጣቂ ኃይሉን አዳክመን ሁሉንም ወረዳዎች ተቆጣጥረናል ባሉ ማግስት ነው። ተመስገን ፋኖን ለምታገል የድጋፍ ጥሪ ያቀረቡት ከጦር ኃይሎች ምክትል ኢታማጆር ሹም ጀነራል አበባው ታደሰ ጋር ኮምቦልቻ በተገኙበት መድረክ ላይ ነው። ተመስገን ከሁለት ወር ገደማ በፊት ስለ ፋኖ ታጣቂዎች እንቅስቃሴ በሰጡት ማብራሪያም ታጣቂ ኃይሉ በእጅጉ መዳከሙን መናገራቸው ይታወሳል። ይሁን እንጂ የኮምቦልቻ መድረክ ንግግራቸው የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰ ች የንግዱ ማህበረሰብ አባላት፣ ምሁራን፣ ወጣቶች እንዲሁም ሁሉም የክልሉና የሀገሪቱ ህብረተሰብ ክፍሎች የጥፋት ኃይሎችን ለመታገል አግዙን ሲሉ ተደምጠዋል። ተመስገን በንግግራቸው በገዢው ብልጽግና ፓርቲ ተጀምሯል የተባለው ለውጥ እንዲቀጥል ሁሉም የህብረተሰብ ክፍል መንግስት የጥፋት ኃይል የሚላቸውን አካላት መታገል አለበት ብለዋል። ምንም እንኳን ገዢው ብልጽግና ኢትዮጵያን ወደ ብልጽግና እያሸጋገራት እንደሆነ በመግለጽ ህዝቡ ተቀናቃኞቹን እንዲታገልለት በተደጋጋሚ ቢጠይቅም ብዙዎች ጥያቄ ያነሱበታል። ከምሁራን እስከ ተርታው የማህበረሰብ ክፍል በገዢው ብልጽግና ፓርቲ ላይ ቅሬታ ያላቸው ሲሆን፣ በየአቅጣጫው የታጠቁ ኃይሎችም ከተነሱበት ዓመታት ተቆጥረዋል። ተመስገን ጥሩነህ ሁሉንም የማህበረሰብ ክፍል ይታገለው ያሏቸው የታጠቁ ኃይሎች ከመንግሥት ጋር ለዓመታት እየተፋለሙ የሚገኙት በህዝብ ድጋፍ ነው። ምንም እንኳን ተመስገን የመንግሥት ተቀናቃኝ ኃይሎችን ሁሉም የማህበረሰብ ክፍል እንዲታገላቸው ጥሪ ቢያቀርቡም በህዝብ በኩል የሚታየው ፍላጎት ሁሉም የፖለቲካ ኃይሎች በድ ድርድር ችግራቸውን እንዲፈቱ ነው። እንደፋኖ ያሉ የታጠቁ ኃይሎችን ለመታገል ድጋፍ የጠየቁት ተመስገን በሌላ በኩል ደግሞ በዚያው መድረክ ላይ መንግስት ለሰላም ዝግጁ መሆኑን ተናግረዋል። ተመስገን ኮምቦልቻ ላይ ጄኔራል አበባው በተገኙበት መድረክ ላይ መንግስት ትናንትም፣ ዛሬም ነገም የሰላምና የይቅርታ በሩ ክፍት ነው ሲሉ ተደምጠዋል። ጊዜው የድንቁርናና የግጭት አይደለም ይልቁንም የይቅርታና የመደመር እንጂ ያሉት ተመስገን ልዩነቶቹን በሰላም የመፍታት ብልጽግና ቁርጠኛ ነው ብለዋል። ይሁን እንጂ በመንግስት በኩል የሰላም አማራጭና ይቅርታ በሚል በተደጋጋሚ የሚቀርበው ነገር በታጣቂ ኃይሎች በኩል እምብዛም ተቀባይነት አላገኘም። የታጠቁ ኃይሎች ብዙውን ጊዜ መንግስትን የሰላም ጥሪ ውድቅ የሚያደርጉት ለሀቀኛ ድርድር ዝግጁ አይደለም በሚል ነው። በዚሁ የተነሳ አሁን ላይ በታጠቁ ኃይሎችና በመንግስት መካከል ጦርነት አቁሞ ወደ ድርድር ለመግባት መተማመን መፍጠር አልተቻለም። በጅቡቲ በርካታ ኢትዮጵያውያን ላይ ዝርፊያ እየተፈጸመ ነው። ጅቡቲ ከግብፅ ጋር ከተፈራረመች በኋላም ኢትዮጵያውያን ከሀገሯ ለቀው እንዲወጡ ማዘዟ ይታወቃል። ይህን ተከትሎ በርካታ ኢትዮጵያውያን ዝርፊያና ጥቃት እየተፈጸመባቸው ነው ተብለዋል። የጅቡቲ መንግስት በሀገሩ የሚኖሩ ሰነድ አልባ የሌሎች ሀገራት ዜጎች በፈቃዳቸው ሀገሪቱን ለቀው እንዲወጡ፣ እንደዛ ካልሆነ ግን የግዳጅ አፈሳ እንደሚጀምር አስታውቋል። የጅቡቲ መንግስት የሰጠው የአንድ ወር ቀነ ገደብም ነገ ሐሙስ ያበቃል። በጅቡቲ የሚ የሚገኙ የኢትዮጵያ ኤምባሲም ዜጎች ወደ ሀገራቸው የሚመለሱበትን ሰነድ ለመስጠት ካለፈው እሁድ እስከ ዛሬ ረቡዕ ድረስ ምዝገባን እንደሚያካሄድ ገልጸዋል። በዚህ መሃል ግን ሀገር ልቀቁ የተባሉ ኢትዮጵያውያን ከፍተኛ ጭንቀትና ድንጋጤ ላይ መውደቃቸውን ለቲክባ ኢትዮጵያ ገልጸዋል። ከጅቡቲ አስተያየታቸውን የሰጡ አቶ አህመድ አሚን በዚያች ሀገር ንብረት ማፍራታቸውን እንዲሁም ቤተሰብን መመስረታቸውን ተናግረዋል። የአሁኑ የጅቡቲ መንግስት ውሳኔ አስደንግጦናል፣ ምን ማድረግ እንዳለብን ጨንቆናል ብለዋል። ሀብትና ንብረት ያፈሩ ትላልቅ የንግድ ተቋማት የከፈቱ ኢትዮጵያውያን ብዙ ናቸው የሚሉት አቶ መሐመድ ንብረታችንን ምን እናድርገው ብለን ስንጠይቅ በአደራ ሰጣችሁ ውጡ ተብለናል በማለት ገልጸዋል። የኢትዮጵያ መንግስት ጊዜ እንዲሰጠን ዲፕሎማሲያዊ ጥረት እያደርግ ሲሉም ጠይቀዋል። ሰነድ አልባ ከሆኑት ኢትዮጵያውያን አንዱ ነኝ፣ ሀብት ንብረት አፍርቻለሁ። ሀገሪቱን ለቃችሁ ውጡ የሚለው መግለጫ የወጣው ህጋዊ የመኖሪያ ሰነድ ለሌላቸው ሁሉም የውጭ ሀገር ዜጎች ነው። ነገር ግን በሰላሙ ጊዜ ትኩረት የሚደረግበት የኢትዮ የኢትዮጵያ ዜጋ ነው፣ ብዛትም ስላለ ይመስለኛል ሲሉም ተናግረዋል። አቶ መሐመድ ቀጥለውም እኛ በተለያዩ ስፍራዎች ላይ በስፋት እንሳተፋለን በዛው ልክ ትኩረትና ክትትል ይደረግብናል። አሁን ከተሰጠው የአንድ ወር ጊዜ ውስጥ ሶስት ቀን ብቻ ነው የቀረን። የኢትዮጵያ ኤምባሲ ጊዜው እንዲራዘም ጥያቄ አቅርቦ ስለነበር ጥሩ ምላሽ ይኖራል በሚል ተዘናግተናል። ከኤምባሲያችን ምላሽ እየጠበቅን ነበር። ኤምባሲው የመውጫ ጊዜው በሶስት ወራት እንዲራዘም ጠይቆ ነበር። የጅቡቲ መንግስት፣ ግን ለየትኛውም ሀገር በተለየ መንገድ የምናደርገው ለውጥ የለም ብሏል። ኤምባሲውም አስር ቀን ሲቀረው ነው የመጨረሻውን ማስታወቂያ የነገረን። የተሰጠው ጊዜ በጣም አጭር ከመሆኑ የተነሳ ሰው ሰግቷል። በጣም ተደናግጧል። እስከ ሐሙስ ድረስ ነው ያለን ጊዜ በዚህ ጊዜ ውስጥ ምን እንደምናደርግ ግራ ገብቶናል ብለዋል። ትራምፕ መቶ የሥልጣን ቀናቸውን ራሳቸውን በማወደስና ተቀናቃኞቻቸውን በማወረፍ እያከበሩ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሁለተኛ የሥራ ዘመን መቶኛ ቀን የሥልጣን ቆይታቸውን የምርጫ ዘመቻ በመሰለ ንግግር ስኬቶቻቸውን ሲያወድሱ ጠላቶቻቸውን ደግሞ ወርፈዋል። አብዮታዊ የጋራ አስተሳሰብ ሲሉ በሚችገን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወደሱት ትራምፕ ሥልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ተናግረዋል። ገና መጀመራችን ነው ገና ምን አይታችሁ ሲሉ ፕሬዚዳንት ትራምፕ ማክሰኞ ዕለት ተናግረዋል። ፕሬዚዳንት ትራምፕ የአሜሪካን ድንበር በሕገ ወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንሱም ከመላው ዓለም ጋር የገቡበትን የንግድ ጦርነት ምጣኔ ሀብትና ፖለቲካዊ ክፍተት እንደሚፈጥርባት እንደሚኖራቸው ተገምተዋል። ፕሬዚዳንቱ የኢሚግሬሽን አፈጻጸማቸውን ሲያወድሱ የተሰሙ ሲሆን በሀገሪቱ ደቡብ ድንበር በህገ ወጥ መንገድ የገቡ ሰዎች ባለፈው አመት ምጋቢት ወር ከነበረው 140 ሺህ ወደ 70 ሺህ ዝቅ ማድረጋቸውን ተነግሯል። ዋይት ሀውስ ባለፉት ወራት 65700 ስደተኞችን ወደ ሀገራቸው እንዲመለሱ መደረጉን ያሳወቀ ሲሆን ይህም በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸም ዝቅ ያለ ነው። በዲሞክራቱ የቀድሞ ፕሬዚዳንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸው እየቀነሰ መምጣቱ የሚያሳዩ የህዝብ አስተያየቶችን አጣጥለዋል። ጋላፕ የተባለው የህዝብ አስተያየት መሰብሰቢያ በመቶ ቀናት የስልጣን ቆይታቸው ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ብሏል። የህዝብ ድጋፋቸው 44 በመቶ እንደሆነም ገልጸዋል። ይሁን እንጂ አብዛኞቹ የሪፐብሊካን መራጮች አሁንም ከፕሬዚዳንቱ ጋር ሲሆኑም፣ ዲሞክራቲክ ፓርቲውም ድጋፍ መቀነሱ ታውቋል። የትራምፕ ተቀናቃኝ ዲሞክራቲክ ፓርቲም የመቶ ቀናት አፈጻጸማቸው ሰዎቹን ግዙፍ ውድቀት በማለት ገልጾታል። ትራምፕ ኑሮ የበለጠ እንዲወድድ በማድረግ ተጠያቂ ናቸው። ጥሮት ለመውጣት አሁን ከባድ ነው። የትራምፕ የምጣኔ ሀብት ውድቀት በራሳችን ላይ ነው ብሏል። ዶናልድ ትራምፕ የእንቁላል ዋጋ በ87 በመቶ ቀንሷል በማለት በመንግስት እየወጡ ያሉ የዋጋ መረጃዎችን በመቃረን ተናግረዋል። ትራምፕ ጆ ባይደን በቅልጥፍናቸውና በሰውነት ቅርጻቸው በመወረፍ ባይደን ያሸነፉትን የ2020 ምርጫን እውነተኛው አሸናፊ እኔ ነኝ ሲሉ ተደምጠዋል። ፕሬዚዳንቱ በንግግራቸው መሃል ስደተኞች ወደ ኤልሳልቫዶር ወይን ቤት ሲወሰዱ የሚያሳይ ተንቀሳቃሽ ምስል አሳይተዋል። ትራምፕ ስልጣን ከያዙ በኋላ የዋጋ ግሽፈት የኃይል ዋጋና የቤት ባንክ ዋጋ መውረዱ ታውቋል። የስራ አጥነት ቁጥር በመጠኑ መቀነሱ ቢያሳይም የሸማቾች የመግዛት አዝማሚያ ግን ቀንሷል። ለዚህም ትልቁ ማሳያ የአክሲዮን ገበያ ፕሬዚዳንቱ ታሪፍ ከጣሉ ወዲህ በእጅጉ ማሽቆልቆሉ ነው።